ለዚህ ድል፣ ለዚህ ክብር፣ ለዚች ቀን፣ ለዚህ የጋራ ደስታ ቀን ያበቃን ፈጣሪ ክብርና ምስጋና ይሁንለት። ጊዜው አንድ ዓመት አልፎታል። ከሰኔ መጨረሻ እስከ ሐምሌ 19 2014 ዓ.ም ድረስ ጠቅላይ ሚኒስትር አብይ ጠፉ። በየትኛውም ሚዲያ፣ በየትኛውም ስብሰባ፣ በየትኛውም መድረክ አልታይ አሉ። እኒያ በሰበብ አስባቡ በነጋ በመሸው ሚዲያ ላይ መታየት የሚወዱት እኒያ ከቴሌቪዥን ካሜራ ፊት የማይጠፉት የኢትዮጵያው ጠቅላይ ሚኒስትር ጠፉ። ችግኝ ሊያጠጡም ሆነ እግር ኳስ ሊጫወቱ ገጣሚና ደራሲን ስለ ድርሰትና ገጸ ባህሪያት አሳሳል ሊያስተምሩ፣ ጄኔራሎችን ስለ ጦር ጥበብ ሊያሰለጥኑ፣ የሕክምና ባለሙያዎችን የውሃ ሞሌክዩል ሲለጠጥ ጸበል ይሆናል ብያሉ ሊያስረዱ በቴሌቪዥን የሚከሰቱት የኢትዮጵያው መሪ ባልተለመደ ሁኔታ ከይታ ውጭ ሆኑ። ማህበረሰብ ግራ መጋባቱን በማህበራዊ መገናኛ ዘዴዎች በማህበራዊ ግንኙነቶችና በሌሎችም መንገዶች በሹክሹክታም በይፋም ይነጋገርበት ዘንድ ቀጠለ። በዚህ መሃል አንድ ምሽት ላይ ሁሉም የመንግስት መገናኛ ብዙሃን ጠቅላይ ሚኒስትሩ የእስልምና ጠቅላይ ምክር ቤት አባቶችን ሰብስበው ይወዱኛል ወይስ አይወዱኝም እያሉ ሲናገሩ የሚታዩበትን ቪዲዮ በማሰራጨት ነገሩን ለማረጋጋት ሞክሩ። ሆኖም በንግግራቸው መካከል ቀን ስለሚጠቅሱ መድረኩ የተዘጋጀው እሳቸው ከሚዲያ ከጠፉበት በፊት አስቀድሞ መሆኑ ግልጽ ሆንና አሁንም ጠቅላይ ሚኒስትሩ የትሄዱ የሚለውን ሰዎች መጠየቅ ጀመሩ። በዚህ ሁኔታ አንድ ወር ሊሞላቸው ቀናት ሲቀሩ ሐምሌ 21 2014 ዓም ማለዳ ኢትዮጵያ ታመስግን የሚል ረዥም ጽሁፍ በፌስቡክ ገጻቸው ላይ ለጠፉ። ይህንን ያሉበትን ዕለት ከሕዝባዊም ሆነ ከአገራዊ በዓል ጋር ምንም ግንኙነት የሌለው ብቻ ሳይሆን አገሪቱ በጦርነት ተዘቅዛ የተያዘችበት፣ አርሶ አደር ማዳበሪያ ተቸግሮ፣ ከተሜው በኑሮ ውድነት ተማሮ በአፍሪካ አንደኛ የተባለችበት የአገር ውስጥ ተፈናቃይ የክረምቱ ዝናብ የላስቲክ ጎ ጎጆውን አፈራርሶበት በጥቅሉ በመላገሪቱ የማይነጋ የሚመስል ሌሊት የተጫነበት ጊዜ ነበር። እሳቸው ግን አንድ ወር ለሚጠጋ ጊዜ ከጠፉበት መጥተው በድንገት አመስግኑ፣ ኢትዮጵያ ታመስግን አሉና ረዥም ንባብ ለጠፉ። ምን ማለታቸው ነው? ለምን አሉ? የማይሉት ሚዲያዎቻቸውም ይህንኑ በጠዋቱ ይተርኩት ጀመር። ይታየናል፣ ከጨለማው ማዶ ደማቅ ብርሃን እንዳለ እናውቃለን። የትናንቱን ጨለማ እንዳለፍነው ሁሉ የዛሬውን ጽልመት የማንሻገርበት ምክንያት እንደሌለ እያመንን ብርታትና ጥንካሬውን ለሚቸረን ፈጣሪ ዛሬም ምስጋና ከማቅረብ አንቦዝንም። አመስጋኝነት ያለውን ዘመን በአሸናፊነት ያለንበትን ወቅት በድለኝነት፣ መጪውን ደግሞ በብሩህ ተስፋም እንድንመለከተው የሚያደርግ ታላቅ ኃይልም ያለው ነው። በአንጻሩ አማራሪነትና ምስጋና ቢስነት የተሸናፊነትና ዕድለ ቢስነት ስነ ልቦናንም ይፈጥራል። በዚያ ማለዳ ጠቅላይ ሚኒስትሩ ሚዲያዎቻቸው ሁሉ እንዲናገሩበት እንዲነጋገሩበትና እንዲያሰራጩት ጉዳዩም የአገሪቱ ዋና አጀንዳ ሆኖ ባለስልጣናቱም ይህንኑ እየተናገሩ እንዲውሉ ትዕዛዝ ሰጥተው ተፈጻሚ ሆነ። የሃይማኖት ተቋማት ይህንን ጥሪ ተከትለው መግለጫ ወጡ። የጠቅላይ ሚኒስትሩን ትዕዛዝ ሊያስፈጽሙም የኦርቶዶክስ አባቶች በአዲስ አበባ አድባራት ተገኙ። የእስልምና አባቶችም ያንኑ አደረጉ። ወንጌላውያን አጥቢያቸውን ሞሉ። አሁንም የመንግሥት መገናኛ ብዙሃን ይህንኑ ከመስጅድም ከቤተ ክርስቲያንም ሲዘግቡ አሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኢትዮጵያ ታመስግን መርሃ ግብር በልዩ ሁኔታ ፈጣሪን ስታመሰግን ውላለች። ኢትዮጵያ ታመስግን የምስጋና መርሃ ግብር በታላቁ አንዋር መስጅድ ዛሬ ተካሄደ። መርሃ ግብሩ የተካሄደው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሰላትን ተከትሎ የምስጋና መርሃ ግብሩ እንዲደረግ ባስታወቀው መሰረት ነው ተብለዋል። ጠቅላይ ሚኒስትሩ የእምነትና የሚዲያ ተቋማትን በእሳቸው እዝ ስር አድርገው ኢትዮጵያ ታመስግን የሚል ዘመቻም ከፍተው የአገሪቱ ጉዳይ ፈጣሪዋን ስታመሰግን መዋል እንዲሆን አደረጉ። ምን አዲስ ነገር ተገኘ? ምንስ ምክንያት አለና ፈጣሪን በተለየ ሁኔታ በዘመቻ እንድናመሰግን ታዘዝን? የሚል ጥያቄ ሳይነሳም ይሄው ሲከወኑ አለ። የአማራ ክልል ምክር ቤት ለስብሰባ ተገናኝቶ ፈጣሪውን አመሰገነ ተባለ። ሽመልስ አብዲሳ በኦሮምኛ ባወጡት መግለጫና በአማርኛ ባደረጉት ንግግር ፈጣሪያቸውን አመሰገኑ። የነ ኢቲቪ ዘገባ ሆነ። ባለስልጣኖቹም ጠቅላይ ሚኒስትሩ በማለዳ የጻፉትን ጽሑፍ እንዲተነትኑ በየአቅጣጫው ተሰማሩ። የመንግስት ኮሚኒኬሽን ሹሞቻቸውን ወደ ዋልታና ፋና ተልከው፣ አማካሪያቸው ዳንኤል ክብረት ደግሞ በኢቲቪ ቀርበው የጠቅላይ ሚኒስትሩን ጽሑፍ ይተነትኑ ገቡ። አሁንም ግን ጠቅላይ ሚኒስትሩ የጠፍተው ከረሙ። ለምንስ ከረዥም ጊዜ መጥፋት በኋላ ይህንን የምስጋና መግለጫ ማውጣት አስፈልጋቸው ወዘተ የሚለውን ባያብራሩም በደፈናው ኢትዮጵያ ታመስግን ሲሉ አሉ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ሁሉ ፈጣሪያቸውን እንዲያመሰግኑ ጥሪ ያቀረቡበትን መግለጫ አስመልክቶ ከኢቲቪ ጋር ቆይታ ያደረጉት የማህበራዊ ጉዳዮች አማካሪያቸው መዋዘ ጥበባት ዲያቆን ዳንኤል ክብረት ኢትዮጵያ በየትኛውም ችግር ውስጥ ብትሆንም ከበዙት ፈተናዎቿ ያወጣትን ፈጣሪ ማመስገን እንደሚገባ የተጠየቀበት ስለመሆኑም አንስተዋል። ኢትዮጵያ በዚህ ውስጥ ሁሉ እያለፈች ይህ ትሆናለች የተባለውን ሳይሆን ራሷ መሆን የፈለገችውን ነው እየሆነች ያለችው። ወይም ይደርስባታል የተባለው ሳይሆን የደረሰባት እደርስበታለሁ ያለችው ጋ ነው እየደረሰች ያለችው። ተወድቃለች የተባለችው ሳይሆን የሆነችው አሸንፋለሁ ያለችውን ነው ያሸነፈችው። ስለዚህ ለዚህ ሁሉ ላበቃት ለፈጣሪዋ ምስጋና ይገባዋል። ኢትዮጵያ ታመስግን። የቤተ መንግሥቱ ራስ ፑቲን፣ በዚያ የሚውሉ ሰዎች ደግሞ ፋርማሲስቱ የሚሏቸው ዳንኤል ክብረት በዚያን ዕለት የዚያ ዘመቻ ዋና አስተባባሪ ነበሩ። ዳንኤልን ፋርማሲስቱ የምንላቸው ጠቅላይ ሚኒስትር አብይ የሚወስዷቸውን ልዩ ልዩ መድኃኒቶች ዘርዝረው የሚያውቁና ሰዓታቸው ሲደርሱም ማስታወሻቸውን እያዩ የሚያስታውሱ ዋናን እንክብልም ይዘው የሚቀርቡ መሆናቸው ነው ይላል። አንድ የቤተ መንግስቱ ቤተኛ እንዳም ሆኖ በዚያን ማለዳ ፋርማሲስቱ የደንበኛቸውን የጤንነት ሁኔታ በማስመልከት ቃልም አልወጣቸው፣ በደፈናው ኢትዮጵያ ታመስግን አሉ። ከሃይማኖት የነፃ ውሎና ዳር የሚጠበቅባቸው ሚኒስቴር መስሪያ ቤቶችና ሚኒስትሮቹም ሆኖ ሰራተኞቻቸው ተሰብስበው ለጸሎትና ለምስጋና በየአዳራሾቻቸው ተንበረከኩ። ምን ተገኘ? ምን ልዩ ሁኔታ ተፈጠረና እናመስግን ዘንድ መንግስታዊ ትእዛዝ ወረደ የሚል ጥያቄ አልነበረም። ሁሉም እንደታዘዘው የምስጋና ዘመቻውን ተቀላቀለ። እኒያ የኢትዮጵያ ህዝብ ምስጋና ያውቅም፣ ኢትዮጵያዊ የማድነቅ ችግር አለበት የሚሉት ጠቅላይ ሚኒስትር ኢትዮጵያ ታመስግን የሚል ዘመቻ ሲከፍቱ በእርግጥ ማመስገንን ሊያስተምሩን ነው እንዴ ብሎ በየዋህነት እንኳን የጠየቀ አልተሰማም። እኒያ የአረብ መሪን ለማድነቅ የአገራቸውን ህዝብ የማያመሰግን ብሎ የሚናገሩት ሰው እውነትም አመስጋኛ ለመሆናችን አሳሳቢ ሆኖባቸዋል ማለት ነው የሚልም አልተደመጠም። ብቻ ግን ኢትዮጵያ ታመስግን ብለዋል ተብሎ ያንኑ ሁሉም ተከተለ። አዳነች አበቤ የአገር ባህል ልብስ ለብሰው የከተማዋን ታዋቂ ሰዎች ጠርተው እናመስግን፣ እንመሰጋገን አሉ። የዛሬ ምስጋና ለነገ ጉልበት ነው። ማመስገን የአሸናፊዎች የተሟላ የድል ድርሻ፣ የእንቅፋቶች ማርከሻ መድኃኒት ነው። በማመስገን ውስጥ ተመስጋኝ ብቻ ሳይሆን አመስጋኝም ይከብራል ብለን እናምናለን። እንዲህ ያለ የምስጋና ዘመቻ ውስጥ የተገባው መጅሊሱም ሲኖዶሱም የእናመስግን ደቦ ውስጥ በድንገት የተሰለፈበት ከንቲባዋም ሚኒስትሮቹም እናመስግን እያሉ የዘመቱበት ምክንያት ግን እስከ ዛሬ ድረስ በይፋ አልተገለጸም። የኢትዮጵያ ሕዝብ አመስጋኝ አይደለም፣ እስላሙም ክርስቲያኑም ምስጋና ትቷል፣ ወዘተ ሲሉ የነበሩት ጠቅላይ ሚኒስትር አብይ የአገሩን ሕዝብ በሙሉ አመስግን ያሉበትን ምክንያት ሳያብራሩ አሁን ደግሞ በድጋሚ እንደ ያኔው ከሚወዱት የቴሌቪዥን ስክሪን ላይ ጠፍተዋል። ያኔ አገሪቱ ፈጣሪዋን ታመስግን ሲሉ ዘመቻ የከፈቱት ረዥም ጊዜ ከወሰደ ቀዶ ጥገና ወጥተው ከከፋ ህመም አገግመው በመመለሳቸው ምክንያት መሆኑን በወቅቱ በቤተ መንግስት ውስጥ ለምስጋና ሄደው የነበሩ ሰዎች ለጣቢያችን ተናግረዋል። ጠቅላይ ሚኒስትሩን አንድ ወር ለሚጠጋ ጊዜ ከሚዲያ ያጠፋቸውም ሆነ ሲመለሱም እናመስግን የሚል ዘመቻ እንዲከፍቱ ያስገደዳቸው የደረሰባቸው ከፍተኛ የጤና መጓደል ነበር። ጠቅላይ ሚኒስትሩ ያጋጠማቸው ህመምና በተባበሩት አረብ ኤሚሬቶች ያካሄዱት ቀዶ ጥገና የጭንቅላት እንደነበር በኋላ ላይ ታውቋል። በወቅቱም እነ ዳንኤል ክብረት ያስተባበሩት አብይ ያዘዙት የምስጋና ዘመቻ ለህይወታቸው ያሰጋል በሚል የተሰጋው ቀዶ ጥገና በስኬት በመጠናቀቁና ወደ አገራቸው በመመለሳቸው ነበር። እናም መልእክቱ እኔ ስለ ዳንኩላችሁ ካጋጠመኝ ህመምም ስላገገምሁ ለአምላካችሁ መወድስ አቅርቡ፣ እልል በሉ የሚል ነበር። ሰሞኑን ደግሞ ልክ እንደ ያኔው ያላት ጠፋፍ ጠፍተዋል። ለመጨረሻ ጊዜ የታዩት ወደ ጅቡቲ በተጓዙበት ዕለት መጋቢት 14 2017 ነበር። ስለ ጉዳዩ ሰዎችን ለማጠያየቅ ባልደረግነው ጥረት መጋቢት 15 ላይ ስልክ ደውሎ ያነጋገሯቸውን ሰዎች አግኝተናል። ከዚያ በኋላ የእሳቸውን ውሳኔና መገኘት የሚፈልጉ ወሳኝ ሁነቶች ቢኖሩም እሳቸው የሉም። እጅግ የሚወዱትንና ከልጅነት የጀምሮ በንግርት የተነገረልኝ ነው የሚሉትን ጠቅላይ ሚኒስትርነት ያገኙበት መጋቢት አራት ድግሶች ላይ በአንዱም አልታደሙም። ፓርላማውን አጣድፈው ህግ እንዳሻሽል ካደረጉት በኋላ የትግራይ ክልል ፕሬዝዳንትን ሹመት አላጸደቁም። ባሳለፍነው ሳምንት የካቢኔ ስብሰባም አልተካሄደም። የትግራይ ክልል ፕሬዚዳንትን ለመሾም የሚያስችለው ደንብ በሚኒስትሮች ምክር ቤት ይሻሻላል ተብሎ ቢጠበቅም ካቢኔው ባለመሰብሰቡ ያንን ማድረግ አልተቻለም። የካቢኔው ሰብሳቢ ደግሞ እሳቸው ናቸው። ብልጽግና ዛሬ በሱሉልታ ከተማ በቀድሞ የመለስ ዜናዊ አካዳሚ ውስጥ የአምራር ስልጠና ሲጀምር ስብሰባውን የከፈቱት የጠቅላይ ሚኒስትር አብይ የጽህፈት ቤት ኃላፊ አለም ፀሐይ ጳውሎስና ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ናቸው። ከዚህ በፊት ይህ ስብሰባ ሲካሄድ ራሳቸውን የሚያካሄዱት ራሳቸው ጠቅላይ ሚኒስትር አብይ ነበሩ። በዚህኛው ዙር ግን አልተገኙም። በዚሁ አካዳሚ ግቢ ውስጥ በተካሄደ የባለስልጣናት የእግር ኳስ ጨዋታ ላይም ተመስገን ጥሩነ ኳሷን ይዘውና ግብ ሲያስቆጥሩ የሚያሳይ ከሰማይም ላይ ኳሷ ወደ እሳቸው ስትወርድ የሚያመለክቱ ፎቶዎች በመንግስት መገናኛ ብዙሃን እንዲሰራጩ ሆኗል። አለቃቸው የት ሄደው ጠፉ የሚለው የሚታወቀው ምናልባት ፋርማሲስቱ ዳንኤል ክብረት በአንዱ ማለዳ ሁለተኛውን ዙር የኢትዮጵያ ታመስግን ዘመቻ ሲከፍቱ ሊሆን ይችላል። ጠቅላይ ሚኒስትር አብይ የኢትዮጵያን ህዝብ አመስጋኝ አልሆነ ባለማመስገኑም ድሃ የሆነ እንደሆነ አድርገው ሲናገሩ የሚታወቁ ናቸው። የአገሪቱ ህዝብ በተለይ እሳቸውን እንደማያመሰግን አለም ሁሉ እየተረዳቸው የኢትዮጵያ ህዝብ ግን ያደረጉለትን ነገር እውቅና እንደማይሰጣቸው ደጋግሞ ተናግረዋል። በፓርላማው አታመሰግኑም ብለው ነበር። ህዝብ ሰብስበውም ይህንኑ ሲሉ በተደጋጋሚ ተደምጠዋል። እስላምም ክርስቲያንም ምስጋና እንደተወ በአደባባይ ሲናገሩም ተጨብጭቦላቸዋል። አንድም ሰው የሚያመሰግን የለም። ከእስላም አፍ አልሐምድሊላህ ተወስዶበታል፣ የለም ከክርስቲያን አፍም ማመስገን የሚባል የለም ማልቀስ ብቻ ነው። ክቡርነቱ ሆይ ቆሎ ቆርጥሞ ተመስገን ብሎ የሚያድር ለልጁም ተመስገን ብሎ ስም ማውጣትንም መለያው ያደረገ ህዝብ ሲገደልም፣ ሲፈናቀልም፣ ሲራብም፣ ሲጠማም ተመስገን ብሎ የሚኖርን ህዝብ አታመሰግንም ብሎ መፈረጅ ተገቢ ነው ወይ የሚለው ሙግት አሁን ረፍዶበታል። አንድም ሰው አያመሰግንም፣ እስላም ሆነ ክርስቲያን ለምስጋና ቃል የለውም የሚለውን አቋማቸውን ደጋግመው የሚናገሩት ጠቅላይ ሚኒስትር አብይ ህዝቡ ፈጣሪውን አያመሰግንም ማለታቸው አይመስለኝም የሚል አንድ አስተያየት ሰጪ እያወሩ ያሉት ስለ ማለታቸው ነው ይላል አታመሰግኑም ሲሉ አታመሰግኑኝም ማለታቸው ነው ሲልም ያክላል በእርግጥ ጠቅላይ ሚኒስትሩ የአገራቸውን ህዝብ የማያመሰግን አስፓልት ቢሰሩለት ሳር አማረኝ የሚል አልቃሽ መሆኑን ደጋግሞ ተናግረዋል የኢትዮጵያን ህዝብ ምስጋና ቢስነት በተደጋጋሚ ሲናገሩ በየአዳራሹ የሚያስተጋባ ጭብጨባም ያጅባቸው ነበር አሁን ችግር ንገርን ካላችሁማ ልጀምር እንግዲህ ይኸው አስር ወር ሙሉ አንድ ቀን ረፍት የለኝም እያመመኝ ህክምና መሄድ አልቻልኩም ደሞዜ ትንሽ ነው። ኢትዮጵያ ማልማት ትፈልጋለሁ፣ ግን እናንተ ግብር አትከፍሉም። ስራዬ እንዳልሰራ በየቦታው ክላሽ የተኮሳችሁ ሰውዬ ገድላችሁ ትበጠብጣላችሁ። እናንተ እያረጋጋው ስራ ልሰራ አልቻልኩም። ይቀጥል። እንዲሁ እየተላቀስን መኖር አንችልም። የኢትዮጵያ ህዝብ ማሰብ አለበት። የኢትዮጵያን ህዝብ የሚረዱትም የሚገልጹትም እንዲህ ባለ መልኩ መሆኑን በተደጋጋሚ አሳይተዋል። ህዝቡ ለእሳቸው የማያመሰግን ብቻ ሳይሆን የማያስብም ነው። ለአገሩ አሳቢ፣ ለአገሩም ደክሞ ሰሪ እሳቸው ብቻ። የኢትዮጵያ ህዝብ ግን የማያመሰግን ግብር የማይከፍልና ሰላም የሚነሳ ነው። ክላሽ ሳይሆን ድሮንና ታንክ መድፍና ጀት እያዘመተ ከህዝብ ጋር የሚዋጋ መንግስት የሚመሩት እሳቸው ቢሆኑም ህዝባቸውን ግን ማሰብ አለብህ፣ ክላሽ ይዘህ ሰላም ነሳኸኝ ሲሉት ነበር። አስፓልት ቢሰራለት ሳር አማረኝ የሚል ምስጋናና እርካታ የማያውቅ ህዝብ መሆኑንም የተናገሩት በግልጽና በቀጥታ ቴሌቪዥን በሚሰራጭ መድረክ ላይ ነበር። ሀገሩ በሙሉ አስፋልት በአስፋልት ቢሆን ሳር ናፈቀኝ ይመጣል። ሰው አይጠግብማ። ሰው ባህሪው አቃቂር ማውጣት ስለሚወቅ ኮሎኔል መንግስቱ ኃይለማርያም ወርቅ ቢያነጥፉለት ፋንዲያ ነው ይላል ሲሉ የተናገሩት ንግግር የዘመናችን ጠቅላይ ሚኒስትር ደግሞ አስፋልት ቢያነጥፉለት ሳራ አማረኝ ይላል በሚል አሻሽለው የአገሩ ህዝብ ምስጋና የለሽ መሆኑን አበክረው ተናግረዋል። የተባበሩት አረብ ኤምሬቶች ፕሬዚዳንትን፣ እሳቸው ወንድሜ የሚሏቸውን መሐመድ ቢን ዛይድን ለማደነቅ ብለው በአንድ ወቅት ደግሞ የኢትዮጵያ ህዝብ ምስጋና ስለማያውቅ እንጂ ይህ ሰው ብዙ ነገር አድርጎልናል አሉና አንድ አረብ ለማድነቅ ብለው አንድ መቶ ሚሊዮን ህዝብ የዘለፉበትም ከዚሁ ጋር አብሮ የሚሄድ ነው። እኔ በግሌ ሼክ መሃመድን በጣም ነው የማደንቀው። ብዙ ጊዜ ቁጭ እያብሬው አውርቻለሁ። ስለ አለም፣ ስለ ፖለቲካ፣ ስለ ወደፊት ቴክኖሎጂ ያለው ሀሳብ በጣም የሚገርም ነው። ከዚያ በላይ ደግሞ ደግነቱ በጣም ጥሩ ነው። በተለይ እኛ ሀገር እንግዲህ የማመስገን ነገራችን ደከም ስለሚል ነው እንጂ እውነት ለመናገር በዚህ አንድ ዓመት ውስጥ ዩኤ መንግስት ለኢትዮጵያ መንግስት በጣም ከፍተኛ ድጋፍ አድርጓል። የአገሪቱ ህዝብ ችግርና ችጋርን ችሉ ገዥዎችና ታጣቂዎች የሚያደርሱበትን በደል ተቋቁሞ ይህም ያልፋል እያለ ቢቆዝምም ነገ ሌላ ቀን ነው ብሎ ነገሩን ሁሉ ለፈጣሪው ሰጥቶ ተመስገን ቢልም የመሪውን ልብ አላገኘም። አልቃሽ ነህ፣ አልቃሽ ህዝብ አይሻገርም፣ አታመሰግንም፣ ወዘተ እየተባለ መንግስታዊ ስድብ ይቀርብለታል። ሰላም ሲጠይቁት የሰፈራችሁ ሚሊሻ አይደለሁም የሚል ምላሽ ሲሰጥ የተደመጠ አንደበትም ህዝብ ካልሰራ አልቃሽ ሆኖ ይቀጥላል ሲል ይናገራል ህዝብ ካላለማ ህዝብ ካልሰራ ህዝብ ሰላሙን ካልጠበቀ፣ አሁን ይሄ ሁሉ ለቅሶ የምትሰሙት፣ ትናንትናም ብዙ ለቅሶ ስትሰማ ነበር። አሁን እናንተ ሸኝቼ አዲስ አልቃሽ ይመጣል፣ ያለቅሳል። የእኔ ስራ በቃ ሶፍት እያያዙ መቅረብ ብቻ ሆነ። በሚቀጥለው አመት ስንገናኝም እንደዚሁ ለቅሶ ይሆናል። አደራችሁን ማህረብ ረስታችሁ እንዳትመጡ። እንዲህ ባለ መልኩ ህዝቡን አልቃሽ፣ እሳቸውን እምባባሽ አድርገው የሚያቀርቡት ጠቅላይ ሚኒስትር አብይ ሁሌም ለምስጋና የሚከፈት አንደበት እንደሌለው መናገርም የስራቸው አካል አድርገውት ዘልቀዋል። የሚመሩት መንግስት ሲበድለውም ሲገድለውም ሆነ ሲያፈናቅለው በዝምታ የቻለን ህዝብ አታመሰግንም ቢሉም፣ እሳቸው በአንጻሩ የኢትዮጵያን ህዝብ ይቅርታ ሲጠይቁትም ሆነ ሲያመሰግኑት ተደምጠው አያውቁም። የዓለምን ውድ ጦርነት አካሄደው ሚሊዮኖች ካለቁ በኋላ ህዝብን ከሁለት ዓመታት በላይ ከአንድ አካባቢ እንዳይወጣና እንዳይገባ አድርገው ካስራቡና እንዲሞት ካስደረጉ በኋላ ሌላ ዙር ጦርነት ወደ ሌላ ጠላት ፍለጋ ሄዱ እንጂ ይቅርታም ሆነ ምስጋና አቅርበው አያውቁም። ስለበደልኩህ ይቅርታ፣ ስለቻልከኝም አመሰግንሃለሁ ማለት ባይችሉ እንኳ አንደበታቸውን ይህንን ሁሉ ቻይ ህዝብ ለመወረፍ ባያውሉት መልካም ነበር፣ ይላል ቀደም ሲል ያነጋገርነው አስተያየት ሰጪ። እሳቸው ግን የድህነታችንም ምንጭ አለማመስገን ነው ባይ ናቸው። ደጋግ ሰዎች፣ ህዝብ የሚወዱ በሃይማኖት የማይለዩ የሚያልፉ ሰውማ የሚወደስበት ሀገር ቢሆን ለምን ደሀ ሆናል? ድሃ ያደረገን እኮ ደጋጎቹን የምንገፋ ደጋጎቹን የማናስታውስ ግን የሚሳደበውን ሁሉ የምናውደስ ስለሆን የኢትዮጵያ ህዝብ፣ የድህነት ምንጭ አለማመስገንና አለማውደስ መሆኑን በሚተነትኑበት በዚህ ንግግራቸው ለዘመናት በክፉም በደጉም አብሮ የኖረውን ኢትዮጵያዊ በሃይማኖትና በብሔሩ ምክንያት ሰውን የሚገፋ አግላይ አድርገው ያቀርቡታል። እሳቸው ግን ከታመሙበት ስለተነሱ፣ ቀዶ ጥገናቸውም በስኬት ስለተጠናቀቀ የአገሪቱን ሚዲያ፣ የእምነት ተቋማትና ህዝብ ፈጣሪን እንዲያመሰግን ሲጠይቁ አላመነቱም ህዝቡም የተሰጠውን ስለማያውቅ ማመስገን እንደተሳነው አድርገው ሲናገሩ ሰርክ ይደመጣሉ ራሳቸውን ግን እንደ አገር በመቁጠርም ኢትዮጵያ አስታውሳ ታመሰግነኛለች ይሉና እሳቸውም በየቀኑ የሚጸልዩ በየጊዜውም የሚያመሰግኑ መሆናቸውን ይናገራሉ እንደዚህ ያለመለማችሁ በእድሜ በጤና ያቆያችሁ ፈጣሪ የተመሰገነ ይሁን በየቀኑ ጸልያለሁ በምለፋው በምጥረው ነገር ላይ እግዚአብሔር እንዲያግዘኝ ፈጣሪ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆንኩ እጸልያለሁ። የኢትዮጵያ ህዝብ አልቃሽ፣ የኢትዮጵያ ሙስሊምም የኢትዮጵያ ክርስቲያንም ምስጋና የማያውቅ እሳቸው ግን ማመስገን የአንድ በታቸው ስራ መሆኑን መጸለይም የየዕለት ተግባራቸው መሆኑን ደጋግመው የሚገልጹት ጠቅላይ ሚኒስትር አብይ በ2014 ሐምሌ 21 ማለዳ ከህመማቸው ስለዳኑ አገራዊ የምስጋና ቀን አውጀው ነበር። ያኔ የምስጋና አዋጅ ከማውጣታቸው አስቀድሞ ለሳምንታት ጠፍተው ነበር። አሁንም በድጋሚ ከጠፉ ሳምንታት እየተቆጠሩ ነው። የመጥፋታቸውን ምክንያት መንግስት አላሳወቅም ፋርማሲስቱ ዳንኤል ክብረትም በተረትም በንቆቅልሽም አልተናገሩም። የጠቅላይ ሚኒስትሩ መጥፋት የጤና እንዲሆን በመመኘት በዚሁ እንሰናበታለን።